አረ ምን እናትሽ የቤት ሰራተኛ ስለሆነች አፍረሽባት፣ እየካርሻት ነው? ነው ወይስ ይቅርታ አላደረግሽላት ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደለም እንዴ? ተመልሳ መታ፣ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው። ወይ ከዚህ በላይ የምታደርግልሽ ፂምን እያልሽ ነው። ነው ወይስ ገና ከእንቅልፍሽ አትነቃሽም? እየቃጀሽ ነው ካላመንሽኝ፣ እሰይ ወንድሜ እንኳን መጣ ልጅቷ እንኳን ፈልግሽም ማለኝ ብላ ልቻልል ነበር። እጺ አሁን የጀመርሽልኝ ጨርሽልኝ። ስለምን ነበር እያወራሽ የነበረው? ነበር ካላመንኩ ምን ጨርሽልኝ? ኧረ አሁንም ማክሮፎጂኛ ችላ ያልሽኝ ነው። እንደዛ ነው አይደል እህቴ? አዎ፣ ቅድም ስትመጣ ብታያትማ! እንዴት እንደወረች ብታያት ወንድምሽ እኳ አልፈልግሽም ማለት የምሬት ሆኜ ይመስልሻል? አላለች ይመሰለ እኔ አንተ እህት ደግሞ ማለት ነው አራሱ እንደ የተወጋው መድኃኒት እንደ አስረስቶት ካልሆነ መስተቀር በሱ ስም ሊረሳሽ አይችልም አልኳት። ከዛ ግን ቆይ አንተ እስካሁን ድረስ እንደዚህ ሆና የት ነበር የቆየው? አንቻት ሞጣ ውጭ እኔ የቆየሁት ልብሴን ስቀይር እና ፊቴን ስታጠብ ነው። ደግሞ ባደርኩበት ልብስ አልመጣም ብያ። እባክህ አሁን ከዚህ ክፍል ውጣልን ቁም ነገር እያወራን ነው። ቁም ነገር የሶስና የእኔ ቆንጆ፣ ይቅርታ ታደረግልኝ። አስፈላጊ ነገር እያወራን እንደነበረ ለወንድምሽ ንገሪው። እንዲ ፍራታ፣ እውነትሽን ነው። እንዲ ስለምን እያወራን ነበር? ጽ አሁንስ፣ እየቀለድሽብን ነው። እንዲ ያለሽው በጣም ነው የሚያስጠላው። እንዴት ነው ከደቂቃዎች በፊት የነገርኩሽን ነገር አሁን ረስቻለሁ የምትኝ? ተረጋጊ እንጂ ስለምን እያወራችሁ ነበር? ገነቴን እናት ሆና እያለ ለምን የቤታችን ሰራተኛ እንደሆነች ጠይቀችኝ። መጀመሪያ ይቀለደች ነበር የመሰለኝ። ከዛ ደግሞ አንዳንድ ማሰብ የማልፈልጋቸውን ነገሮች እንዳስብ የሚያደርግ ነገር ነገረችኝ። ከዛ ልታብራራልኝ ስትል አንተ መጣች። እንዴት ነው እንደዚህ ልታስብ የቻልሽ? እርግጠኛ ነኝ። አይ፣ እንደሱ አይደለም። ተደፍራ እንደወለደችኝ እና ልጅ ስለሆነች ማሳደግ ስላልቻለች አምጥተ ዚህ በር ላይ እንደጣለች ነገረችኝ። ይሄ ደግሞ ፈጥራ ስለመሰላ ብቻ አልታወራችልም። እፉኝ መሆን ይችላል። አውቃለሁ፣ ቤተሰቦችሽን ማግኘት ትልቅ ጉጉት አለሽ። በዛ ላይ ደግሞ ፅ እንደዚህ ስትነግርሽ ልትወዘጋገብ ትችላለሽ። ግን ገኒናትሽ እንደምትሆን እንዴት ልታስብቻል ጥላኝ ሄዳ፣ ከዛ እኔም ፍለጋ እዚህ ቤት ውስጥ እንደመጣች ስትነግረኝ እንዴት አልጠረጥር አላሽም? በጣም ብዙ ጥያቄዎች ቢኖርብኝም እሷ ብትሆንስ እናቴ ብዬ አስቤያለሁ ማለት ገነት እናትሽ ናት? እያወራች ያለችው ስለ ቤት ሰራተኛችን ስለ ገነት አይደለም አይደል? አንቺ ትምህርትሽን ቀንሽ? ለምን ብዬ እቀንሳለሁ? ከማን ነው የምትሸሽው? አረ እባክሽ ቆይ፣ እኔ ከማን ልሸሽ ይችላለሁ? ደሞ በገዛ ቤቴ ምን የሚያስፈራኝ ነገር አለ? ቆይ፣ የፍራታ ትሸታል ሸታል? እንዴ፣ አላየኋትም። ደሞ እሷን ለምን ፈልግሻት? ምን አገባሽ? በቃ አንቺ የተጠየቅሽውን የት እንዳለች ካወቅሽ መመለስ ነው። ከዛ ውጪ ምን ትቀባጥሪያለሽ? ምንም ነገር አያገባሽም። በደንብ ያገባኛል? ስሚ፣ ኤፉንና እዚህ ቤት ያሉ ሰዎችን ከእንዳንቺ አይነት እስስት መጠበቅ ግዴታ አለብን። ቆይ፣ አንቺ ነሽ አይደል የፍራታውን ሁሉ ነገር የነገርሻት? አንቺ ግን ምን አይነት ወንፊት ነሽ ደግሞ ምን እንደሆነ ነገርኳት ስለኔ የምታውቂው ነው ሁሉንም ነገር አህ ኡፍ አህ በስማ አንቺ ነሽ እንዴ ሌላ ሰው መስሎኝ በጣም ደነገጥኩ ለአሁኑ እኔ ነኝ ቆይ ግን አንቺ በዛ ሰዓት ነው እንደምትወጪ አህ እስከምትዘጋጂ እኮ ሰዓት ሄዶብኝ ነው በቃ ሁሌ ሄድሽ ቆይ አብረን እንወጣለን ትንሽ እሸኝሻለሁ ይፉይ እሺ እሸኝሻለሁ ነው ያልሻት እርግጠኛ ነኝ፣ እየቀለድሽ መሆን አለበት። አይ የምሬ ነው። እኔም ለወጣ ስለሆነ በዛ አብረን ውጣ ብዬ ነው። ይፉዬ፣ ሰሞኑን ግን ወጣ ወጣ ማለት አብዝተሻል። በሰላም ነው? በዛ ላይ የምትሄጂበት ና ትናገሪ። በቃ ሉሊት፣ እንሄድ። ገኒ፣ ቻው። ጓይ ልጅቷ ምን ሆናለች? ከናታን ጋር ቅድም እንደተኮራረፉ አልታረቁ ይሆን እንዴ? ለእሱ ያገዝኩ መስሏት ይሆናል። እንደዚህ በጥርጣሬ ነው የምታይኝ። እንጂማ የሆነ ነገር ባቶ እንደዚህ አትሆነ። አንድ የሆነችው ነገር አለ። ገን እፉስ አንተ ልጅቷን ደግሞ እንደ ቅድሙ ምን አናዳሃት ነው? እንደዚህ በተለየ አስተያየት አይታኝ ሄደችው። ኤፍዋንቺን፣ በተለይ አስተያየት አየች? አዎ ለዛውም ታየኛለች ብዬ በማልጠብቀው አስተያየት እኮ ነው ያየችኝ። እኔ ማ ምን አደረግኩ ብዬ እኮ ደነገጥኩኝ። ምን እሱ ብቻ እንዴ? ሉሊትን እኮ ልሸኝሽ ብላ እኮ ተከትላት ነው የወጣችው። ወዴ ነው የወጡት? ደግሞ ከመቼ ጀምሮ ነው ከሉሊት ጋር መሸኛኘት የጀመሩት? የተጀመሩት እኔ ምን አውቄ። እኔ ምንሽ ከኔ ኤፍራት ያንቺ ልጅ ናት እንዴ? እንዴት? ምን አስታውሰሽ ነው? አረ ምንም ብሎ ኤፍራት አማናታን ስጨቃጨቁ ሳምቼ ነው። ና ኤፉ፣ የምንድን ያወቃችሁ? ቀኒ አንድ ውጭ ላውሮሽ ወጣ እስቲ ንገረኝ፣ ጽዮን ስለምንድ ነው የምታወራ ፉ እንድትጠራጠር የሚያደርግ ነገር ተፈጥሯል። በጊዜው ላሳምናት ሞክሬ ያለሁ። ካሁን በኋላ ግን እንደዚያን ነገር የሚፈጠር ከሆነ ሁሉንም ነገር ነግራታል። የኔ ጨርቃ ከዚህ በላይ ስትጎዳ ማየት አልፈልግም። ምንድን ነው እንድትጠራጠር ያደረጋት ነገር? ቅድም ክፍላችሁ ስመጣኮ የተለየ ስሜት አላየውባትም ነበር። ያሁሌ ድንገት የምትፈነዳ ቦምብ ሆናለች ማለት እሷ ናት የነገረቻት። ምንድን የነገረቻት? ምን አለቻት? ሁሉም ነገር ተደፍረሽ እንደወለድሻት እዚህ በር ላይ አስቀምጥሻት እንደሄድሽ ጽዮንና ለቃት፣ እገላታለሁ። ግን ይህ ምን እያልሽ ነው የምትናገሪው? ነገር እኔንም ይጎዳኛል። ይህ እሷ ችግር አይደለም። በቃ የሆነ ነገር ታስታውሳለች፣ ከዛ ደግሞ ትረሳለች። ከዚህ በላይ ሌላም ችግር ሊፈጠር ይችላል። ዶክተሩን ሄጄ አማክሬው ነበር። እየተጨናነቀች ስለሆነ ነው እንደዚህ ያን ነገር እየተፈጠረ ያለው ብሎኛል። ለአሁኑ ተመልሳ መርሳቷ በጣም ጠቅሞናል። ኤፍኑ ዝግብ ውስጥ ቢከታትም አላመነቻትም የነገረቻትን እኔ ስገባ መልሳ አረሳቸው። ግን አሁንም የመጣ ይምጣ እንጂ ይናገራት። እኔ መደባበቁ ሰልችቶኛል። እስኪ አስበው አሁን ባለንበት ሁኔታ እንዴት ብዬ ነው የምነግራት? አንተንም እኔንም አታናግረንም ብንብላ ነው የምጠፋብኝ በጣም አዝናለሁ ገኒ። ድጋሚ አጋጣሚውን ካገኘው ግን እነግራታለሁ፣ እኔ ከዚህ በላይ መታገስ አልችልም። ቆይ እንድታብድልህ ነው የምትፈልገው? በዚህ ሁኔታ ብንነግራት ብዙ ነገር ታሳጣታለህ። በመጀመሪያ አንተ ነው፣ ሲቀጥል እኔን እንደ እናቷ እንደ ጓደኛዋ የምታየኝ። እኔን ወንድሟ ዳጊን፣ ቢኒን፣ ሁሉም አጠገቡ ያሉ ሰዎች እያወቁ ስላልነገሯት እንደ ጥላት ነው የምታያቸው። እስከ መቼ ነው ሳንነግራት የምቆየው? መቼ ነው እናቷ መሆንሽ የምንነግራት ለምንድን ነው ይህን ያራስ ወዳድ ምት? አንቺ እሷን ካጣች ስለምትጎጅ ብቻ እያሰቃይሻት ነው። ምንም ይሁን ሁኔታው ሲገባት ይቅርትልሻለች። በዘገየም ቁጥር ነገሮች እየተበላሹ ይሄዳሉ። ከዚህ በላይ ሳይበላሹ ከአንቺ ብታውቅ ጥሩ ነው። ከሌላ ሰው ካወቀች ግን ለማስረዳት ይከብድሻል። አንተ ብቻ ትንሽ ጊዜ ስጠኝ ዳጊዬ፣ ይሙት እኔ ራሴ እነግራታለሁ። ቃል እገባለሁ። አንተም እንዳት ነግራት እኔ ቃል አስገብቼ እንደሆነ እነግራታለሁ። ብቻ ትንሽ ጊዜ ስጠኝ። ገኒ፣ አንዶር በአንዶር ውስጥ የማትነግሪያት ከሆነ ግን እኔ አልሰማሽም፣ ሁሉንም ነገር ራሴ እነግራታለሁ። አንዶር ራሱ በጣም ብዙ ነው። ግን ይሁን ችግር የለውም አንዶር እኮ ትንሽ ነው ምን አላት? እሺ በቃ ይሁን እሞክራለሁ። ወይዬ፣ እውነቴ ነው፣ እዚህ ቤት መቀመጥ አልፈልግም። ቢኒ፣ እውነት በጣም ነው የደበረኝ። ተረድቼሻለሁ እኮ አው አውቃለሁ እንደሚደብርሽ። እሺ ዛሬ ስራለህ እንዴ በእናተ ከዚህ ቤት አስወጣኝ፣ የትም ይሁን ግን በቃ ከዚህ ቤት አስወጣኝ። ካልሆነ ግን አብዳለሁ። አሽ ስራ እንኳን የለኝም፣ መጣለሁ እጅ ሽወጣለሁ። ግን እኮ አሁን ሰአቱ ገና ነው። በዚህ ሰአት በፀሀይ የት እጅ ሽሄዳለሁ ማለት ፀሐዩ ላንጭ ከብዳል። አጎቴ በቃ እዚህ ዋሏ። ዋናው ነገር አንድ ላይ እዚህ መዋላቸው። አይለ አጎቴ፣ እኔ ቤቱን ጸዳጸዳ አድርጌ ምግብ ሰራላችኋለሁ። ከዛ ምሳችሁን እዚህ ትበላላችሁ። ሲመሻሽ ወግ ታደርጋላችሁ። ከዛ እንዲሁም በዛው ወደ ቤቷ ትሸኛታለህ። ዳጌ ቆይ፣ አንተስ ከኛ ጋር አትውልም? በኋላ ቢደብረህስ? አራጉቲ ለምን ይደብረኛል? እንደውም አብሬያቸው ጭውውትና ትንሽ ቆይቼ እወጣለሁ። በዞንም ደግሞ አቤል እናገኘዋለን። እሺ፣ ዳጌ ስምኝም። ማጽዬ፣ ወይ እኛ ቤት ብትመጪ ይደብርሻል እንዴ? እረ አይደብረኝም። እኔ የምፈልገው ብቻ ነው ከራሴ ጋር ለማውራት ብቻ ነው ከራሴ ጋር ሳወራ ውስጥ ጥሩ ነገር አያስብም። ከዛ ደግሞ ከዛ ሀሳብ ለመውጣትና ራሴን ለማስቆም ስሞክር የበለጠ አይምሮ ይጨናነቃል። ቢያንስ ግን ከሰው ጋር ሳወራና ስጫወት ደህና ሆናለሁኝ። እሺ፣ በቃ መጣው፣ ተዘጋጅተሽ ጠብቅኝ። እሺ፣ እጠብቅሃለሁ። ቁርስ እየበላው ነው። በቃ አልቆይም፣ መጣው። እሺ፣ እሺ፣ እሺ፣ እሺ። አጎቴ ከዚች ልጅ ፍቅር ይዟና ግን እኮ የሆነ ሰው ሲሉ እንደሰማት ጽ ዘመዳችን ናት እንዴት ማን ብሎ ነው እሷ ዘመዳችን የምትሆነው ይፉ የኔ እህት ናት አንተ ደግሞ ለእኔ አጎት ከሆንክ ለእሷም አጎት ትሆናለህ የግድ ከአባዬ መውለድ የለባትም አይደለ አንተ አጎቷ እንድትሆን እና የፍራታ እና ጽሆነ ምን ያገናኛቸዋል እንዴ በደንብ ይገናኛሉ እንጂ እህቴ እናታን ስታገቡ የሚወልዱት ልጅ አንተን አጎቴ ጽ ሆን ደግሞ አክስቴ ይሏታል ቢሆነ ቢሆነ መንገድ ጽ ዘመዳችን ናት። አይ ሱልክ አይደለም ደግሞ እኔ እና ጽሆነም ቢሆን ምንም ግንኙነት አይኖረንም፣ እስከ ምትድን ድረስ ነው። ከዳነች በኋላ ደግሞ ሁሉም ነገር እንደ ቀድሞ ይሆናል። አይ አጎቴ፣ እኔ ግን ምንም ነገር እንደነበር ይመለሳም ብዬ አላስበል። ስለ እሷ አስተወራኩ አይነ ላይ ብርሃን ነው የሚታየው። ፊት እንዴት ፈገግ እንደሚል ብታይ፣ ትቀልዳለ አይደለም። ዛሬ ምን ለማድረግ ነው ያሰብሽው? ማለት ቆይ፣ ምን ለማድረግ ላስብ እችላለሁ? ዛሬ ወደ ተግባር መግባት አለብሽ። ዛሬ ማታ አዲስ ነገር መስማት እፈልጋለሁ። በተግባር የተደገፈ አዲስ ነገር። እንዴ! ማለት በዚህ ፍጥነት ምን ላገኝ እችላለሁ? ይህን ነገር ለማግኘት እኮ የተወሰነ ጊዜ ያስፈልጋል። እኔ ደግሞ ጊዜ የለኝም። በአስቸኳይ ስራ መጀመሩን የሚያረጋግጥ መረጃ እፈልጋለሁ። አሁንስ ልትሸጭኝ እያሰብሽ እንዳልሆነ በምን አውቃለሁ? አንቺ ጊዜ ነው የምትፈልጊው እኔን የምታጠምጅበት ነገር እስከምታገኝ ድረስ እንደሆነ በምን አውቃለሁ? አረ በፍጹም እንደዛ አይደለም። እንዴ አለቃን እስከማናገር ትንሽ ጊዜ ስጭኝ ነው ያልኩት። ወይዘሮ ልልት እየተዋወቅን ባንተላለቅ ጥሩ ነው። እኔ አንቺን በደንብ አውቅሻለሁ። ዛሬ በራስሽ መንገድ አንድ መረጃ ይዘሽልኝ ነይ። ከዛ ደግሞ ወደ ሴቶች የምትሄጅበትን ቀን እርግጠኛ ስትሆኚ፣ ሸሚስ ላይ ወይም የሆነ ቦታ ካሜራ እንገጥምልሻለን። አሁን በቃ ሄጅ። ይህን ያህል ከሸኘሁሽ ይበቃሻል። እንዴ ቆይ እኔ ለመሸኘት ነው እንደዚህ ድረስ የመጣሽው? አይ ልሸኝ ሳይሆን ማውራት ስለነበረብን የመጣሁት። አሁን መናገር ያለብኝ ነገር ተናገር። ያለው ደህና። ወይኔ ሉሊዝ የማንም መንገደኛ የሚጫወቱብኝ ሰው ከህጻን እስከ አዋቂ ሁሉ እንዳላንቀጠቀጥኩ አሁን ጥላይ እኔ የማላሙን ፈሪ ሰውን እኮ ቤተሰብ ትመጣለህ ብዬ አልጠበኩም ነበር ናቁጭ እና ቁርስ ንብል ገኒ ገኒ አይ ጠግብ ያለሁ ምንም አልፈልግም ጽ በልተሽ ጨርሽ ያበቃ እ እወጣለሁ አቤት ተቀምጠ ቁርስ ላቅርብልህ እኔም የጠራዎች እንድታመጭለት ነበር እሱ ግን በልቼ ነው የመጣሁት፣ አለ። አዎ፣ በልቼ ነው የመጣሁት። ዳጊ የሚጣፍጥ ቁርስ ሰርፎ አበላኝ። በቃ ተቀመጥና በልቼ ስንጨርስ እንሄዳለን። እሺ፣ ችግር የለውም። ዘና በለች። ያታስብሽ። አመሰግናለሁ። ለጉርሴ እንዴ? አይ ስለጠገብኩ ነው ገንዴ። የባልበላ ኖሮ ምን እንደምል ታውቂያለሽ አይደል? ከጠገብኩ ጠገብኩ፣ ካልጠገብኩ ደግሞ ምን ችግር አለው? እሺ፣ ካርድ እንግዲህ፣ ምን ይደረጋል። መቼም ከዳጊ ጋር አብሮ እየኖሩ ቁርስ አለመብላት ዘበት ነው። በቁርስ ጉዳይ ልክ እንደ ጽዮን ነው አመለካከቱ። ቁርሱን ከሚዘን ምሳውና ራቱ ቢቀርበት ይመርጣል። አዎ ልክ ነው። ጠዋት ምንም ቢሆን ሳይበላ መውጣት የለበትም። ቁርስ ከተበላ፣ ምሳ ከተገኘ ይበላል፣ ካልተገኘም ችግር የለውም። ቁርሳችን የቀናችን መጀመሪያ ነው። ጥሩ ቁርስ ከበላን ጥሩ ቀን እናሳልፋለን። ያው ደግሞ በተቃራኒው ጥሩ ቁርስ ካልበላን ቀናችን የተበላሽ ይሆናል። ይህማ ጥሩ አመለካከት አይመስለኝም። ለቁርስ ያለሽ ፍቅር ከቀኑ ጋር የተያያዘ አይመስለኝም ነበር። አይምሯችን የነገርነውን ይቀበላል ይባላል። አንቺም አይምሮሽን ጥሩ ያልሆነ ልምድ እየነገርሽ ነው ያለችው። ቁርስ በላሽም አልበላሽም ቀንሽ አይበላሽም። ቀንሽ በቀንሽ ውስጥ የምትሰሪው በመልካም ነገርሽ ይወሰናል። ቀንሽን መልካምም መጥፎ የምታደርገው አንቺንሽ። ለነገሩ መተግበር እንደማውራት ቀላል አይደለም። ከዛ የሴትዮ ተለያይተሽ እስካገኘሽ እንዴት ቸኩዬ እንደነበር። ቆይ አንተ ሰውዬ ችግር ምንድን ነው? እኔ ከዚህ ብን እንጠፋለን። ሀሳብህ? ኧረ ጠላትሽ ብን ይበል። አንቺ ምን ቦጣሽ? ሰውዬ፣ የኔ ብስጭት አንተ የደስታ ምንጭ ነው እንዴ? ምን ያህል ደም ጠላ ታውቃለ? በህይወቴ እንኳን ላይ አልፈልግም። በቃ በጣም ነው የምጠላ። እሱ አያሳስብሽ። ከዚህ በኋላ በጣም ተወጂኛለሽ። ይልቃውና የመኪና ውስጥ ግቢ፣ ማሳይሽ ነገር አለ። ማ እኔ ነኝ? አንተ መኪና ውስጥ የሚገባው እሱ መቼም አይሆንም። ስታየኝ ራሴ መረብ ውስጥ የማስገባ አሳ ምስልሀለሁ። ይሄኔ አልጅ ነው የምታደርገኝ። እንደፈለግሽ ግን አንቺ አንድ እርምጃ ወደኋላ ኋላ ባልሽ ቁጥር አንድ እርምጃ ወደዛ ደነዝ አፍቃሪ ፖሊሶች የሚቀርቡ ይሆናል። አልገባኝም። አሁን ደሞ ናታን ምን ልታደርገው እያሰብክ ነው? እሱ ነው የመኪናው ስጊቢና ዳሪ ዘን ቆሞ መንገርሽ አይደል? ስታሰበው በአንተ ውሸትና ማስፈራሪያ ተታልዬ የመኪናው ውስጥ የሚገባ አይመስልሃል። ይሄኔ አልጅ ነው የምመስልህ። እሺ በቃ ተይው በጣም አዝናለሁ። ወዶ ያለ ያልሽውን የፈረድሽበት ሰው የፈረድሽበት ራስሽ ነሽ። ምናልባት ትናንት ከሰዓት የት እንደነበር ነገሮች ቢሆን ጥሩ ነበር። ምን አይነት ሰው ነኝ? ለካ እሱ ምን ማስታወስ አይችልም። ምንድን ነው ያልከው? ቆንጆ፣ እንዴት ልታውቅ ቻልክ? አይሆንም፣ አንተ ነበርክ። ቆይ የት ነበር ወሰድከው? ምንድን ያሰራው? አዝናለሁ። ከዚህ በላይ ምንም ልረዳሽ አልችልም። ከዚህ በኋላ የእናታን ህይወት አቆተለት

እንደዛት የተፈጠረውን ነገር ሊራ ሳይቻሉ እንዴት ነው ምን አድርጋችሁት ነው ነገርኩሽ እሱ የሚታይ እንጂ የሚነገር ነገር አይደለም እሺ ብለሽ መኪና ውስጥ ግቢ እና ሁሉንም ነገር ላሳይሽ

ግን ማንም የሚያናግረኝ የለም። አሞኝ እንኳን ምን ሆንሽ ብሎ የሚጠይቀኝ ሰው የለም። ውሃ ሲጠማኝ ውሃ የሚሰጠኝ የለም። ሂውዬ ሰው መሀል ቁጭ ብለሽ ሰው ይናፍቃል። እዛ ቤት ያሉት ባይወዱኝ እንኳን እንዴት ነሽ ብሎ ይጠይቁኝ ነበር። ቤዚዬ እንደ ተረዳሁት ከሆነ ሁሉም ጭንቀት ውስጥ ናቸው። እንደውም በጣም ነው የሚወዱሽ። አንቺን ጠልተውሽ እኮ አይደለም። ተሄዋንዬ እኔ ከዚህ ልውጣ እንጂ ማንንም ሰው አልፈልግም። ገንዘቤን ጭነቀው እንጂ ቤቱን በምወዳቸው ሰዎች ብቻ ሞለዋለሁ። ሁሉንም ሰዎች ከቤት ያስወጣቸዋለሁ። ከዚህ በኋላ ማንም እኔን አያስፈራራኝ። ምንም የማጣው ነገር የለም። እንዴ ቆይ ደግሞ ምን ማለት ነው? ናታንን ላለማጣት ብዙ ነገሮች ሞክሬያለሁ። በአቅማ እንኳን ገነት ስታስፈራራኝ ይሁን ብዬ ተቀብያት፣ ያለችኝ ነገር በሙሉ ሳደርግላት ነበር። ድርጅቱ በናቱ ስም ባይኖር ኖሮ ለኢፍራት 15 ፐርሰንት እንድሰጣት አስፈራርታኝ ነበር። በእውነት እሷን በዚህ ልክ ለማስፈራራት ችላ ነበር እንዴ? ታውቂ ነበር እኮ። ለምንድነው እንደ አዲስ የገረመሽ? ምን አልሽኝ? ቤዝዬ በጣም ይቅርታ፣ ምን ነበር ያልኩሽ? በሀሳብ ጠፍቼ እኮ ምን እንዳልሽኝም ምን እንደመለስኩልሽ ራሱ አላወኩም። ስለምን እያሰብሽ ነው? እኔ እንጃ፣ እኔም አላቅም። እኔ ምልሽ ቤዝ ያፊት ከባለፈው በኋላ መቶ ጠይቆች ነበር እንዴ? ምን አባቱ ሊሰራ ይመጣል? ባለፈው ራሱ የመጣው ኤፍራታን እንደሚያገባት ሊነግረኝ ነው። ቆይ፣ ቆይ ይህ አገባታል ያለው ነገር የምሩ ነው እንዴ? አንቺ ለማናደድ አይደለም። አይ ያፌት የሆነ ነገር አድርጋለሁ ካለ እርግጠኛ ነው። ያለ ምክንያት አይፎክርም፣ ያደርገዋል። ዋው እንዴት አባቱ ነው የምታምሩት እንደ አንቺ አይነት ቆንጆ እዚህ አካባቢ ይገኛል ብዬ አላሰብኩ ነው አንተ ደግሞ በጣም ነው የምታስጠላው እሺ የሆንክ ጉማሬ ፊት ይህ ስድብሽና እንዴትሽ በኋላ ወደ ፍቅር እንዳይቀየርብሽ ብዙ አትንጨርጨር እኔ ቤዛ ነኝ ከአንተ ፍቅር የሚይዘኝ ሲያልፍም አይነካካኝ እሺ በህልምም እንዳታስበው እኔ ልክ እንዲህ በቀላሉ የምታገኘኝ ተራሴት አይደለሁም አረ እባክሽ እንደዛ ነው የሚሰማሽ አንድ ነገር ልንገርሽ። እኔ ከፈለግኩ አንችን ሳምንት ባልሞላ ጊዜ ውስጥ ወዳል ገጀሽ ሚሄድ ይችላል፣ ግን ደግሞ እኔ ለሴት ልጅ ክብር ስላለኝ እንደዛ አላደርግም። ሲቀጥል አንችን የመሰለች ጥጌረዳ መንከባከብ እንጂ መቅጠፍ አያስፈልግም። ያስፈልግ በህይወቴ እንደሱ ደረቅና አደርጋለሁ ያለውን ነገር ሳያደርግ የማያልፍ ሰው አይቻላውቅም። በዛች ቀን ወደ ህይወቴ ከገባ ጊዜ ጀምሮ ህይወቴን ሰላም ሰጥቶ አያውቅም። ማለቴ ሌላ ሰው ላይ እንደዚህ አይነት ነገር ሲያደርግ አይተሽ ታውቂያለሽ አንቺ ጋርስ በነበረበት ሰዓት የሆነ ለየት ያለ ማለቴ ሊያጠራጥር የሚችል ነገር ወንጀለኞች የሚመስሉ አይነት ሰዎች አይተሽ ታውቂያለሽ? እንዴ፣ ህይዋን ምንድን ነው እንደ መርማሪ ፖሊስ እኮ ጥያቄውን በጥያቄ ላይ እኳ አከታተልሽም። አይ መርማሪ ፖሊስ ትቀልጃለሽ። አቤዝ፣ እኔማ የሆነ ደካማ ጎን ከሷ አግኝቼ ከአንቺ እንድርቅ ለማድረግ ነበር። እሱን ያፌት ከመሆኑ ውጪ ምንም የምታቂው ነገር የለም። ምን እንደሚሰራ የት እንደሚሄድ ምን እንደሚያደርግ እንኳን አታውቂም። እኔ የማውቀው ምን ያክል እንደሚያሰቃየኝ እንደነበር ብቻ ነው። የሚገርምሽ ነገር ለመጀመሪያ ጊዜ እነናታን ቤት ከገባ በኋላ በግድ እዛ እንድሄድ አደረገኝ። እሱን ደግሞ እኔን ምን ያክል እንደሚጎዳኝ ስለሚያውቅ ነው። እኔ እምልሽ በዚህ ልክ ቤቱ አስጠላሽ ለምንድን ነው? ወይስ ደግሞ የተናገረሽ ሰው አለ? እንደ ቤት ውስጥ አይ ማንንም አልተናገረኝም። ግን ደግሞ አስታወሽ ያለው ብዬ ደስ ሲለኝ ለደቂቃ አስታውስና ከደቂቃ በኋላ ደግሞ ምን እንዳስታወስኩኝ ስጠይቁኝ ሁሉን ነገር እረሳዋለሁ። ዛሬ በተለይ መናገር የሌለብኝን ነገር ሳልናገር አይቀርም። በቃ ምን ማስታወስ፣ ለማን መናገር እንዳለብኝ ምንም ነገር አላውቅም። ኦኬ። ለምን እንደዚያ አታረጊ? የሆነ ነገር ስታስታውሽ ማስታወሻ ደብተር አዘጋጅ። ከዛ ያስታውሽውን ነገር ጻፊው ላዩ ላይ ምንድ ነው ይባለው ደግመሽ ስረሽ ማለት ነው። ከዛ የጻፍሽውን ነገር ድጋሚ አንብብ። ጥሩ ሀሳብ ነው። እስኪ ደግሞ እንደዛ አድርጌ ሞክረዋለሁ። በቃ ሁሽ ፈታ ቤሽ፣ ራስሽን ዘናርጊ። ወይስ ደግሞ የህመም ስሜት ሆና እየተሰማሽ አይደል? ማመም እንኳን አላመመኝም፣ ግን ደግሞ የሆነ ያስጨነቀኝ ነገር አለ። መተንፈስ ራሱ እየቻልኩ አይደለም። ምንድን ነው የኔ ቆንጆ? ምንድን ያስጨነቀሽ? አላውቅም ቢኒ። ምን እንደምፈልግ ምን እንደሚያስጨንቀኝ ምንም ነገር አላውቅም፣ ግን ብቻ ዝም ብሎ የመታፈን ስሜት ይሰማኛል። እኔ እያለሁ ማን አባቱ ነው የሚያፍንሽ? ቼ ማን እቀት ነው ወቅ አመሰግናለሁ። እሺ ለምኑ ነው? ምስካል መጀመሪያ ኤፍራታም፣ ወንድሜም፣ ሁሉም ፍቅረኛዬ እንደሆንክ ሲነግሩኝ አላመንኳቸውም ነበር። ያው ትንሽ ይሆናል ብዬ ጥርጣሬ ቢኖረኝም ምንም እንደማላስታውስና አንተንም ጭምር እንደረሳው ስታጥለኝ ትሄዳለህ ብየ ፈርቼ ነበር። እንዴት እስከ ዛሬ ነገር አላሰብኩት። ምኑን ያላሰብከው? አንቺን አንቺን ጥሎ መሄድ ሆኗ። እስከ ዛሬ ለካ አንቺን ጥሎ መሄድ እንዳለብኝ ራሱ አላሰብኩም ነበር ማለት ነው። ይደረዛ በኔ ላይ ሙድ ይያስክ ነው። እንደውም እንዳታናግረኝ። እሺ፣ ምን እራሱ ባላናግርሽ ደስ ይለኛል። ኧረ እንደዛ ነው ሰዎች በቃ ብቻ መሄድ ትችላለህ። ይቅርታ እሺ፣ ምንታረቅ። አልሄድም፣ ደም እንዳታናገረኝ። እሺ፣ ፕሊዝ፣ በእናትሽ፣ ምንታረቅ። እሺ፣ አልፈልግም። ከዚህ በኋላ ላይም ሆነ ላገኘ አልፈልግም። ፕሊዝ፣ በእናትሽ፣ እሺ፣ የኔ ቆንጆ። እሺ፣ ግን በእግር አልሄድም፣ ታዝለኛለህ። ያለሳ ቀጫጫ በመሲ በጣም ነው የምትካበጅ እና አልወረድልህ። በጣም ከበድኩህ እንዴ? አሁንም አንዴ ቃል ገብቻለሁ። እሺ ብትል ራሱ አልወርድልህም ነበር። አሁን ማውራት እንችላለን። እዚህ ድረስ መምጣት ለማስፈለግህ ለምን? መናገር የምትፈልገውን ነገር ቶላ ተናገር። ለምን እንደምትና ያጠመድከው እሱ አይጥ ነው እንዴ? ወጣን ቢያዝ። ለነገሩ ያው ቤ አዲስ የማስገባው ወጥ ነበረ። ሳምፕሉን ምን ሲያይ ነበርኩት። ቆይ ለምን ማደረጋ ለምን ጭካኔ ነው ጭካኔ? ጭካኔ ነው ያልሽ? እንዲያውም ሊያመሰግነኝ እኮ ነው የሚገባው። ማያውቀውን ዓለም ያሳየው

ናታን የሰው ህይወት አጥፍቷል። ምንድን ነው ያልከው? እኮ የኔ ናታ በስርዓቱ እንኳን ትንኝ እኮ መግደል አይችልም። እና እንዴት ነው የሰው ህይወት አጠፋ ብላ የምትነግረኝ? መቼም ቢሆን ላምንህ አልችልም። ማመን አለ ማመን ያንቺ ድርሻ ነው። ናታን ግን የአንድ አንድ ምስኪን ቤተሰብ አስተዳዳሪ ወጣት ህይወትን ቀጥፏል። ሚስት ነበረው እሱ የሚጦራቸውና የሚያስተዳድራቸው እናት እና አባትም ነበሩት። እሱን እኔ መቼም አላምንህም መቼም

ይህ የፖሊስ እጅ ቢደርስ ምን ሊፈጠር እንደሚችል ከዚህ በፊትም ያልተዘጋፋ አይል ነበረበት። በዛ ላይ ያኔም ቢሆን እንዲፈታ ያደረኩት እኔ ነኝ። አሁን ደግሞ ከፈለኩ በዚህ ክስ ተመስርተውበት የሁለት ሰዎችን ህይወት በማጥፋት እድሜ ልክ እንዲፈረድበት ማድረግ ይችላል። እዛ ምድ ማድረ ማክን ክከ ምንድን የምትፈልገው? በቃ እንዲሁም ትችዋሉ። ምንም አልፈልግም። አንችን የኔ ማረክ ከቻልኩ ብቻ ይበቃኛል። ይህ ምን ማለት ነው? ናታ እድሜ ልክ እንዲፈረድበት ካልፈልግሽ፣ ወደድሽም ጠላሽም ሚስቴ ትሆኛለሽ። ምን